የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት ከሰሞኑ መፈራረማቸው ይታወሳል። በክልሉ የነበረው ግጭት የህዝቡን ስቃይና እንግልት ከማባባስ ውጪ የሚያስገኝለት ጥቅም እንደሌለ በመረዳት ወደ ሰላም ስምምነት መምጣታቸውን የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ ካፒቴን ማስረሻ ሰጤ በሰጡት መግለጫ ተናግረዋል። ሲደረግ የቆየው ድርድር ፍጻሜውን አግኝቶ ለህዝባችን ጥሩ ተስፋ ለሰራዊቱም አጠቃላይ ለኢትዮጵያ ህዝብ ተስፋ የጣለ ስምምነት ፈርመናል ማለት ነው ግጭቱ ቢቆይ ምንድን ነው ሊያስከትል የሚችለው ነገር ከዚህ በላይ አንደኛ ሀገራችን ወደኋላ መመለስ ነው በሁለተኛ ደረጃ የአማራ ክልል መንግስትን የአማራ ክልልን ህዝብና አጠቃላይ ክልሉን የማውደም እና በኢኮኖሚ በኢንፍራስትራክቸር ወደ ኋላ መመለስ ነው የሚሆነው። ስለዚህ ከትርፉ ጉዳቱ ያመዝናል። የአማራ ፋኖ ህዝባዊ ድርጅት ትግል ኢትዮጵያ እንደ ሀገር እንዳትቀጥል በሚፈልጉ ታሪካዊ ጠላቶች እጅ በመውደቁ የሰላም ስምምነቱ እንዲፈረም ምክንያት እንደሆነም የገለጹት ድርጅቱን ወደ ጫካ ያስገቡ ጥያቄዎች ምላሽ እንዲያገኙም የሰላም ስምምነቱን ተከትሎ ከመንግስት ጋር እየሰሩ መሆኑን ተናግረዋል። ይህን በመረዳት አሁንም በጫካ ያሉ ወደ ሰላም ስምምነቱ መምጣት እንዳለባቸው ነው ጥሪ ያቀረቡት። ለኢትዮጵያ ብሔራዊ ጥቅም መከበር ከመንግስት ጎን እንቆማለን ሲሉም አረጋግጠዋል። ኢትዮጵያ በአሁኑ ሰዓት የነበራትን የብሔራዊ ጥቅም የማስከበር ፍላጎትና ጥያቄ አንስታለች። ይህንን ጥያቄ እንዳይመለስና ለማድበስበስ በግብጽና በሻቢያ ዋና አዘጋጅነት አገራችንን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። አሁን በፋኖነት በተለይም በዚህ በተለያየ መንገድ የዚህ የሰላም ስምምነቱ አካል አደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸውና የህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስህተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብኩ የብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ እፈልጋለሁ። የአማራ ፋኖ ሕዝባዊ ድርጅት የመረጃና ደህንነት ኃላፊ መስፍን አባተ በበኩላቸው በውጭ ሀገር ተቀምጠው በአማራ ክልል ዘላቂ ሰላም እንዳይሰፍን ከኢትዮጵያ ታሪካዊ ጠላቶች ጋር የሚሰሩ አካላት እንዳሉ ሕዝቡ በመገንዘብ ሊታገላቸው እንደሚገባ አስገንዝበዋል። ግብጽ ኤርትራን ታሰማራለች ኤርትራ ታከፋፍላለች የእኛዎቹ ደግሞ የህወሀትና የፋኖን ትግል የኦነግ ሸኔን ትግል ህወሀት እያስተባበረች እንዴት ማራት ትደረጋለች ማለት ነው ይሄ ምንድን ነው መነሻው ቅድም እንዳልኳቸው የቀይ ባህርና የአባይ ፖለቲካ ኮንትሮል ለማድረግ በራሳቸው ልክ ኢትዮጵያን ለመስራት የሚፈጥሩት አጀንዳ ነው በራሳቸው ግብጾችም ሆነ ኤርትራውያኖች ኢትዮጵያን ሳይሆን የሚፈልጉት ኢትዮጵያን በእነሱ ልክ አፍርሰው ለመስራት ነው በራሳቸው ልክ በራሳቸው ልክ ሶ ስለዚህ፣ ይሄ ማህበራዊ ሚዲያም ዩቱብ ላይ ዩቱበሮች የሚባሉት ማህበራዊ ፌስቡክ ላይ የሚጽፉት መነሻው ይሄ ነው። ይህም በጥንቃቄ ማየት ያስፈልጋል። ሶ ተልእኮም የተቀበሉ አሉ። ተልእኮም ይሄንን ጉዳይ በጣም እኔም ማዝ ነው፣ እናንተም እንዲታውቁት፣ ኢትዮጵያ ኢትዮጵያን ረስተው የሻእቢያ ተላላኪ የሆኑ አንጋፋ ሰዎች ያረጁ በቃ ሽበት ያወጡ የሚረብሹን አሉ። በግልጽ እንዲታወቅ እንፈልገው እውጭ ቁጭ ብለው ፋኖን ተጠቅመው ኢትዮጵያን ለመከፋፈል የሻቢያንና የህዋትን አጀንዳ ህዋት ሙሉ አይደል ተገንጣይ ቡድን አለ፣ ህዋትም ራሱን ይቻላል። ይሄን እንድናደረግ ማኒፌስቶ እንዳዲስ ቀርጸው የሰጡን እውጭ አሉ። በጣም ጡረተኞች፣ ምንም በቃ የአገራቸውን ሁኔታ የረሱ ተላላኪዎችም አሉ። አሁን ላይ በተደረሰው የሰላም ስምምነት የህዝቡን ጥያቄ ማስመለስ የሚቻልበት ደረጃ ላይ መደረሱም በመግለጫው ተነስቷል።